ምን ዘይት አፈሰሰበት ከዛ ቁጥር ሃያ ሁለት ላይ ምላለ ለሐውልት የተከልኩት ይህ ድንጋይ የእግዚአብሔር ቤት ይሆናል አለ። የማ ቤት የእግዚአብሔር ቤት ይሆናል አለ። ቁጥር ሃያ ሁለት ላይ ለሐውልት የተከልኩት ይህ ድንጋይ ምን ይሆናል አለ? የእግዚአብሔር ቤት ይሆናል አለ። ኦሪት ዘፍጥረት ምዕራፍ 35 ቁጥር 14 ላይ ያወጣለት ኦሪት ዘፍጥረት ምዕራፍ 35 ቁጥር 14 ላይ ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልት ተከለ፣ የመጠጥ መስዋዕት በእርሱ ላይ አፈሰሰ፣ ዘይትም አፈሰሰበታል። ለምንድን ነው ዘይት ያፈሰሰበት ዊጣና? ድንጋዩ ለምንድን ነው ዘይት ያፈሰሰበት? መስዋዕት ለምንድን ነው ላዩ ላይ እንትን ያለበት? የመጠጥ መስዋዕት በእርሱ ላይ አፈሰሰ ይላል። አምልኮ እየተቀበለ ነው ድንጋዩ። አይ ዊጣና እኮ ለምን ለምን መስዋዕት መስዋዕት ለማን ነው የሚገባው? ለአንድ አምላክ ነው የሚገባው። ለምንድን ነው እሱ ላይ አፈሰሰበት? ዘይት ለምን እንደ ያፈሰበት? እያመለከው ይሆን እ ልጨምርልሽ ልይድልሽ፣ ኢያሱ 24 26 ላይ ያውጣላት መጽሐፍ እያሱ ምዕራፍ 24 ቁጥር 26 ላይ እያሱም ይህን ቃል ሁሉ በእግዚአብሔር ሕግ መጽሐፍ ጻፈ ታላቁን ድንጋይ ጥንት የነበረውን ቅድም ያየሹን ድንጋይ ወስዶ በእግዚአብሔር መቅደስ አጠገብ ከነበረው ከአድባሩ ዛፍ በታች አቆመዋል። ማንን ያቆመው? ማንን ያቆመው? ዊንታና ታላቁ ድንጋይ አቆመው። ከዛ በኋላ ቁጥር 27 ላይ ይላል፣ እያሱም ለሕዝቡ እና አለ፣ የተናገር ነው የእግዚአብሔር ቃል ሁሉ ሰምቷልና ይህ ድንጋይ ይመሰክራል። ማን ነው የሰማው? ሰምቶ የሚመሰክረው ማን ነው? ድንጋዩ ማለት ነው። ድንጋዩ ይሰማል፣ ጆሮ አለው። አይ ማለት እነሆ የተናገረን እግዚአብሔርን ቃል ሁሉ ሰምቷልና ይህ ድንጋይ ይመሰክርብናል። ሰምቷል፣ በቃች ሰምቷል። ያ ድንጋይ ሰምቶ ይመሰክራል አለ። ድንጋዩ እንዴት ነው የሚመሰክረው? ሰምቶ ዘይት ያፈሱበታል፣ መስዋዕት ያቀርቡበታል። ምን ያደርጉበታል? ምን ተአምር! እሺ ወደ ማን ነው የሚጸለየው? ሰው ሲጸልይ ወዴት ነው የሚጸለየው? ወደ ድንጋዩ ነው የሚጸለየው? አይደለም። ሰው ሲጸልይ አንደኛ ነገሥት ምዕራፍ 8 ቁጥር 48 ታውጣላት ወደ ድንጋዩ ነው ሰዎች የሚጸሉት። እንግዲህ ለድንጋዩ ነው ካልሽኝ እኔ ያላቀም፣ ለድንጋዩና ወደ ድንጋዩ ልዩነት ካለው እንረዳለን። አንደኛ ነገሥት ምዕራፍ 8 ቁጥር 48፣ አንደኛ ነገሥት ምዕራፍ 8 ቁጥር 48። በማረኳቸው ተከታታይ፣ በማረኳቸው በጠላቶቻቸው ሀገር ሳሉ በልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶችም ወደ ሰጠህ ወደዚች ምድር ወደ መረጥከው ከተማ ለስምህ ወደ ሰራሁት ቤት ቢጸልዩ አለ ወደ ማን ቢጸልዩ አለ ለስምህ ወደ ሰራሁበት ቤት ውስጥ ምን አለ ቤት ውስጥ ምን አለ ቅድም ያየሽው ታላቁ ድንጋይ አለ ስለዚህ ወደ ማን ነው የሚጸልዩት ወደ ማን ነው የሚጸልዩት አምላክ ወደ ቤት ወደ ቤት ወደዚህ ቤት ወደ ሰራዎት ቤት አለ። ቤቱ ምንድን ነው አለ ድንጋይ ነው ብሏል። ቅድም ይህ ድንጋይ የአምላክ ቤት ነው ይላል ዘፍጥረት ላይ። እንድንድገመው ራሱ ዘፍጥረት 28 22 ላይ ያወጣላት፣ ዘፍጥረት 28 22 ላይ ያወጣላት፣ ድገመው። ዘፍጥረት 28 22 ላይ ያ ጀማ ተመልከቱት። ለአውልት የተከልኩት ይህ ድንጋይ የእግዚአብሔር ቤት ይሆናል አለ። የእግዚአብሔር ይህ ድንጋይ የእግዚአብሔር ቤት ይሆናል አለ። ድንጋዩ የእግዚአብሔር ቤት ነው አለ። ኦኬ አንደኛ ነገስ ምዕራፍ ስምንት ቁጥር አርባ ስምንት ላይ ደግሞ ምን አለ? ወደዚህ ቤት ቢጸልዩ አለ ወደ ድንጋዩ ማለት ነው። ቢጸልዩ አለ ጸሎታቸውና ልመናቸውን በማደሪያ በሰማይ ስማል። ወደ ድንጋዩ ቢጸልዩ ወደ ቤቱ ቢጸልዩ አለ ወደ ድንጋዩ። ልቀጥል መዝሙር ዳዊት ምዕራፍ አምስት ቁጥር 7 መዝሙር ዳዊት ምዕራፍ አምስት ቁጥር 7 ይታይሻል። እዚህ ጋር እኔ ግን በምሕረት ብዛት ወደ ቤት እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ። ወደ ምን እሰግዳለሁ? ወደ መቅደስ። መቅደስ ውስጥ ማን አለ? ታላቁ ድንጋይ የለም? አንድ ልጨምርልሽና በቃ ወደ ሀሳቡን እንጠቅልለው። መዝሙረ ዳዊት ምዕራፍ 138 ቁጥር 2 መዝሙር ምዕራፍ መቶ ሰላሳ ስምንት ቁጥር ሁለት ላይ ታይሻል። በመላእክት ፊት ዘምራለ ወደ ቅዱስ መቅደስም እንላለው አለ። ለምንድን ነው ለመቅደስ የሚሰግደው? ትዕዛዝ ስለሆነ ነው። በቃ ለመቅደስ ለድንጋይ አርለ ወደዛ። ስግደት የማን ነው? ለማን ነው ስግደት የሚገባው? ለድንጋይ እንዴት ይሰገዳል? ድንጋይ ትሰግዳላችሁ? እናንተ አያን ሰግድ ይሄው ወደ አለ እኮ እዚህ ጋር ወደ ምን ሰግዳለሁ አለ? ወደ ቅዱስ መቅደስ ሰግዳለሁ አለ። ስለዚህ መልሱን ልንገርሽ፣ ለሌላ ጊዜ ትምህርት እንዲሆንሽ ነው። ወደና ለልዩነት አላችሁ። እስቲ ድገሚልኝ፣ ምን እኛ የምንሰግደው ለአላህ ነው ግን የምንሰግደው ወደ ካባ ነው የምንሰግደው ወደ ካባ ነው እንጂ ለካባ አይደለም የምንሰግደው አንቺ ስግደት ስትሰግጂ ወደ ምስራቅ ነው ወደ ምዕራብ ነው ወደ ሰሜን ነው ወደ ደቡብ ነው የምትሰግጂው እንታና በየትኛውም ቦታ ስለዚህ ወደ ምስራቅ መስገድ ትችላለህ ወይ ከፈለግኩኝ ከፈለሽ ወደ ምስራቅ መስገድ ትችላለሽ አሁን እኮ አንተ ማለት ነው ያልገባህ ነገር ወደ ፈለግህ አቅጣጫ ብትሰግድ ለፈጣሪ እኮ። አሁን ወደ ምስራቅ መስገድ እችላለሁ እኔ ለምሳሌ እችላለ ወይ ምንታና ወደ ፈለግኩት ከተባለ ወደ ምስራቅም ወደ ወደ ወደ ምን መስገድ እችላለሁ። ወደ ታዘዝክበት ነው የምትሰግደው። ለኮ አይ ወደ ፈለግኩት መስገድ ትቻለሽ። አሁን ላንቺ ወዴት ነው? ወደ ምስራቅ ነው? ወደ ሰሜን ነው? ወደ ደቡብ ነው? ወዴት ነው መስገጁ? ለምን አይ እኔ አሁን ለምሳሌ ወደ ምስራቅ መስገድ ይችላል ወይ ነው ጥያቄ። አዎ በኛ አይዞ ሽሽ ወደ ምስራቅ መስገድ ይቻላል። ግን ለምስራቅ መስገድ ይቻላል። ለምስራቅ የሚሰገደው ለፈጣሪ ብቻና ብቻ ነው። ግን ወደ ምስራቅም እንግዲህ በእኛ ደግሞ ወደ ካባ ነው የምንሰግደው። ለካባ አይደለም የምንሰግደው፣ ወደ ካባ እንሰግዳለን፣ ግን ለካባ አይደለም የምንሰግደው። ካባ ምንድን ነው? ቂብላ ነው፣ ፖይንት ኦፍ አዶሬሽን ነው፣ ዳይሬክሽን ነው፣ ራሱ አቅጣጫ ነው። ኢምራን፣ መጨመር የምትፈልገው ነገር ካለ ጨምር። አዮ ስታ የጀዛክላ ል ጀዛ ሀሳቡ እናጠቃለው እና ትቀጥላለች። ያው ኡስታዝ ገልጾላቸዋል። መጀመሪያ ማወቅ አለባቸው ክርስቲያን ወገኖቻችን፣ ካባ ማለት ቤት ነው። እሺ መስኪድ ነው ማወቅ ያለባቸው ግን ከሌላው መስኪድ የሚለየው ነገር ምንድ ነው ከተባለ የገነቡት ነቢያት ናቸው። ማን ኢብራሂም እና ኢስማኤል። ሲቀጥል ደግሞ የት ነው ያለው የመጀመሪያ መስጅድ ነው ከአባ የመጀመሪያው መስጅድ ነው። ማስረጃ ተመልከቱ፣ እንደዚህ ይላል ስረት ልጅ ላይ መላካችን ታሪኩ ያስቀምጦልናል፣ እንዴት እንደተገነበ ኢብራሂም እና ስማኤል አብርሃም እና ስማኤል ጌታችን ከኛ ተቀበል አንተ ሰሚ ነው አዋቂ ነ እያሉ ከቤቱ መሰረቶች ከፍ ባደረጉ ጊዜ አስታውሳለን። ስለዚህ ከአባን ገነቡ። ከአባ ማት አራም ማዘን ነው ቤት ነው ራሳያቸው ራሱ ኖርማል በቃ ያሳያቸው ይሄ ሀጀሩል አስወድ ነው። ይሄ ደግሞ በቃ ይሄ ቤት ነው የተገነባ ቤት ነው። ከዛ በአንደኛው ወይም ደግሞ ሀጀሩል አስወድ እንደዚህ ነው። ግን ሩክኑል የማኒ ባለው አቅጣጫ መሰረት አንድ ድንጋይ አለ። እርሱ ምንድነው ሀጀሩል አስወድ ይባላል። ጥቁር ድንጋይ ነው። ቤቱ መሰረት ላይ ቤቱ ሲገነባ ወይም ደግሞ ምሶሶ ሲወጣ የተቀመጠ ድንጋይ ነው። ድንጋይ ነው ድንጋይ ደግሞ በእስልምናችን ቅድም ጠቅሼልሻለሁ አይጠቅም አይጎዳም ዑመር ረዲየላሁ ተመካች ይመንዳለ ያው ኢነከ ሀጀው ላተንፈው አንተ ድንጋይ ነህ አትጠቅም አትጎዳም ድንጋይ ነው ኦኬ ግን ልዩ የሚያደርገው ምድ ከጀነት ወርዳ ሲቀጥል ደግሞ የት ያለው የተከበረው መስጂድ ላይ ነው ያለው እኛ እሱን አናመልክም የምናመልከው ተመካች ማን እንደምናመልክ አምላካችን እንደዚህ ያለው የተከበረ ቃው ላይ ፈልያዕቡዱ ረብ ሀዘል ቤት አለ ስለዚህ አለ አምላካችን ምን አለ? ስለዚህ የዚህን ቤት የካዕባን ጌታ ይገዙ። ማንን ይገዙ? የካዕባን ጌታ እንጂ ካዕባን አንገዛም። ሙስሊሞች የምንገዛው ግን የካዕባን ጌታ፣ የሰዎችን ጌታ እና ሁሉን ነገር የፈጠረውን ጌታ ነው እንጂ ለሰዎችም ለካዕባም አንገዛም። እኛ የምንገዛው ለምን የካዕባን ጌታ እሱም አላሁ ስብን ታላ ብቻ የምንገዛው ማለት ነው። ሲቀጥል መሳሙ ተነስቷል። መሳሙ ብለሸስተች ጀመ ከጀር ሰ መሳሙ አምልኮ አይደለም። ሲቀጥል መሳሙ ራሱ አምልኮቶ ላ አላ ሚሆን ለምን መሰለሽ? አላህ ቤቱን ካስገነበ ወይም ኢብራሂምና ኢስማኤል ቤቱን ከገነቡ በኋላ ተናገረ ምን ብሎ ተናገረ? ሰዎች ሁሉ ጥራቸው፣ አላምላካቸው ተመከቱ ያው አልነውም በሰዎች ውስጥ በሀጅ ትእዛዝ ጥር አላምለካቸው አምላካችን ምን አለ? ለኢብራሂም ሰዎችን ጥራቸዋለ ወደ መጀመሪያው መስጊድ መጥተው እኔን ያምልኩኛል አምላካችን ያው